መኑ ይመስለከ እምአማልክት እግዚኦ ቅዱስ አማኑኤል ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ስለሚለው ስሙ ትርጉም እንመለከታለን። ስም በቁሙ ከባሕርይ ከግብር የሚወጣ ቦታን፣ አካላትን፣ ሕላዌና ሕይወት ያለውን ማንኛውም ሁሉ በየክፍሉ በየአካሉ በየራስ ቅሉ በየአይነቱና በየመልኩ በየነገዱና በየዘሩ በየበዓቱና በየዘመዱ ለይቶ የሚጠራበት የሚታወቅ ነው። አንድም ጥሪ ማለት ነው። ስመ ተጸውዖ ስመ ተቀብዖ ተብሎ በሁለት ይከፈላል። ስመ ተጸውዖ ወይም የመጠሪያ ስም ፍጥረት ሁሉ ከፈጣሪውና ከጌታው ከአዳም እንደተሰየመለት ቅዱስ መጽሐፍ በኦሪዘ ፍጥረት ምዕራፍ 1 ቁጥር 1 እስከ 23 ባለው ይነግረናል። እንዲሁም ከአባት ከናት ከቤተ ክርስቲያን ከካህን ተሰይሞ የሚጠራበት ነው። ስመ ተቀቦ ግን ከተጸወ ስም በኋላ በሹመት ጊዜ ከቀቢ ከሿሚ የሚሰጥ የማይረግ ስም ነው። ለምሳሌ ጳጳስ፣ ንጉሥ፣ ቄስ፣ ራስ እንደሚባለው ማለት ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት እንደገለጹት ስመ ተጸውኦ ወይም መጠሪያ ስም ፍጥረት ሁሉ ከፈጣሪውና ከጌታው ከአዳም እንደተሰየመለት ነው። ይህም በቅዱስ መጽሐፍ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1-23 ባለው ተዘርዝሮ እናገኘዋለን። እንዲሁም ከአባት ከእናት ከቤተ ክርስቲያን ከካህን ተሰይሞ የሚጠራበት ነው። ስመ ተቀብኦ ግን ከተጸውኦ ስም በኋላ በሹመት ጊዜ ከቀቢ ከሿሚ የሚሰጥ የማዕረግ ስም ነው። ኢየሱስ አማኑኤል ስለሚለው ድንቅና ታላቅ ስም እንመለከታለን። ይህን ስም ገና ጌታችን ከመወለዱ በፊት የነበረው ነቢዩ ኢሳይያስ እንዲህ ሲል ገልጾታል። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። እመቤታችን ቅድስት ድንግል ማርያም የምትወልደው ልጅ አማኑኤል ብላ እንደምትጠራው ነቢዩ ኢሳይያስ ገለጸልን። ይህ ስም ጥልቅ የሆነ ምስጢር አለው። ነቢዩ እንደተነበየው እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በወለደችው ጊዜ ቅዱስ ማቴዎስ በጻፈልን ወንጌል እንዲህ ብሎ ተገልጿል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር ነው የሚል ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 23 አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል ብለን ስሙን ስንጠራ እግዚአብሔር ከኛ ጋር ነው እያልን ነው። ግን ደግሞ እንዲሁ ዝም ብለን ሳይሆን የምንጠራው በጸሎት በዝማሬና በአግባቡ ሊሆን ይገባል። ጌታችን እመቤታችን ቅድስት ድንግል ማርያም በወለደችው ጊዜ እግዚአብሔር ከኛ ጋር ሆነልን፣ ጠላታችንን ሰይጣንን ከኛ አርቆልን እርሱ ከኛ ጋር ሆነ። እርሱ ከኛ ጋር ከሆነ ደግሞ ማን ያሸንፈናል? ማንስ ይጎዳናል? ቅዱስ ጳውሎስ ሮሜ ለተባለው አገር ላሉ ምእመናን በጻፈላቸው መልእክት እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ሲል ገልጿል። ሮሜ ምዕራፍ 20 ቁጥር 31 እርሱ ከእኛ ጋር ከሆነ ክፉ ነገር አያገኘንም። ይጠብቀናል፣ ይባርከናል። የምናገኘውን ጥበብ፣ ማስተዋል ይገልጥልናል። ታዲያ ይህ ሁሉ እንዲሆን እግዚአብሔር ከእኛ ጋር እንዲሆን ባኗኗራችን ሁሉ መልካሞች፣ በወንጌል የተጻፉትን መልካም ምግባራት የምንፈጽም መሆን ይጠበቅብናል። ነቢዩ ኢሳይያስ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች፣ በማለት በትንቢት እንደተናገረው ተናገረው የተስፋው ቃል ይፈጸም ዘንድ በዘመነ ሥጋዌ እግዚአብሔር ወልድ ከንጽሕተ ንጹሓን ከቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ መልአኩ እንዲህ ሲል አበስራት። እንሆ ትጸንሻለሽ፣ ስሙንም አማኑኤል ትየዋለሽ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የተዋሃደ ከብቻዋ ከኀጢአት በቀር እንደኛ የሆነ ማለት ነው። አዳም ዕፀ በለስን በልቶ የሞት ፍርድ በተፈረደበት ጊዜ በምድር በሐዘን ስለ ኖረና አምላኩ እግዚአብሔርን ለረጅም ዓመታት ስለ ተማጸነው በርኅራኄው ወደ ቀድሞ ቦታው እንዲመልሰው በተሰጠው ተስፋ ከልጅ ልጁ ተወልዶ አዳ ነው። በዚያችን በተከበረች ቀን ትንቢቱ ተፈጽሞ አምላካችን ከእኛ ጋር ሆነ። አምላክ ሰው የሆነለት የሰው ልጅ ኀጢአቱ ተፍቆ ነበር። ስለዚህ ከኀጢአት ርቀን በስሙ ተቀድሰን እንድንኖር እግዚአብሔር ከኛ ጋር ከሆነ የሰው ልጅ ሕይወት ይቀደሳል። ሰው ደግሞ መልካም ከሆነ ሁልጊዜ እግዚአብሔር አይለየውም። ሰዎች በሕይወት ዘመናችን ችግርና መከራ ሲጸናብን፣ ፈተናችን ሲበዛ እግዚአብሔር ከእኛ ጋር እንደሆነ ማሰብ ያዳግተናል። እንዲያውም ጨርሶ እንደተወንም እናስባለን። ሆኖም ግን ፈጣሪያችን ሁሉን የሚያደርገው በምክንያት በመሆኑ ፈተናችንን ለበጎ እንደሆነ በማሰብ ጸንተን መጓዝ ያስፈልገናል።